ቅንበራ አይደለም በሙሉ እዚህ ጋር ያሉት ዶክተሩ አሉ፣ ዲያቆንም ዶክተር ምናቸው፣ ዶክተር ማንፈሳ የሚባሉት። እዚህም ጋር ኬኮ አለ፣ ቀሲስ አሉ ፍቅረ ማርያም ው እዚጋ አለ ቀጥታ ስርጭት ነው የተከታተልኩት ማለት ነው የምጠይቃችሁን ጥያቄ መልሱልኝ። ካህን ነኝ ብዬ ሰዎችን ሳሳልም ስባርክ ቪዲዮ አለው ብሏል። ኬኩ ያንን ያሳየን ና አንድ። ይሄ የአባታችንን ጥያቄ ለምን አልመለስክም? ወደ ዶክተር ሮዳስ ሪፈር ራስ፣ ባለጉዳዩ ቁጭ ብለህ ስትጠየቅ ዶክተር ሮዳስን ጠይቁ። አንተን ማግኘት የፈለኩት በዚህ መልኩ በትልቅ ነገር ነበር። ችግር የለውም። ትልቅ ፕሬዚዳንት ትልቅ መሪዎች የሀገር መሪዎች ሳይቀሩ የፈቀሙት ግብረሰዶም ወይም የተመሳሳይ ጾታ ተራክቦ እጅግ የሚያስነቡ ሰብአዊ ተፈጥሮን ወደ እንስሳነት የሚቀይር አስጸያፊ ተግባር ከመሆኑ በላይ ሀገራዊ ገጽታን የሚያበላሽ ሀገር ተረካቢ የሆነውን ትውልድ የሚያቆሽሽ የትውልድ ሾታ ላይ ነው። በሐሳዊ መሲ ዘመን ይህ ኃጢአት በከፍተኛ ፍጥነት ይፈጸማል። በዘመናችን ለዚህ ግብር መንገድ እየተጠረገ ነው። እንግዲህ ይኸውም የግብረሰዶማውያን ነው።

በኢትዮጵያ ውስጥ እየተስፋፋ ነው። በተለያዩ ሀገሮች የሃይማኖት መሪ በሚሉ በመሪዎች ዘንድ እንኳን ሳይቀር ቅቡልነት እያገኘ ስለሆነ ስለ እናት ኦርቶዶክስ ተዋሕዶ ግን ንሴት ሀገር ውሃውም ሰበል አፈሩም የቅዱሳን ሀገሪቶም ለቅዱሳ የቅዱሳን ሀገር ስለሆነች ይህ አይሰራም የሚል ትምህርት ነው እያስተማርኩ ከዚህ በፊት ከኔ ቤት ገብተህ ነበሽ። አሁንም ቢያንስ መምህርን አክብሬ አባቴን፣ ስህተትም ካለብኝ እዚሁ አስተምረውኝ፣ ትክክል ከሆንኩም ደግሞ አንተ አስተምረው እንዲሄዱ ስለፈለግኩ ነው። ምክንያቱም በቤተ ክርስቲያን ትምጣ በእኔ እንደፈለግ ነው። አሁን ጥያቄ አለን። ጥያቄ ጠይቀህ ቆይ፣ ግድ የለን አሁን አንተ ትልቅ እንግዲህ ጳጳስ የሚይዘውን መስቀል ይዘህ እየባረክ ነው ሀገሪቱ ሞ ለቅዱሳን ብለህ እየባረክ ታሰሩ እያልክ ካህን በሚባርክበት አንሳብ። ዮኒ ዶክተሩ ዲያቆን ናቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን ታውቃቸዋለህ። ዶክተር የዶክተሩን እምነት አትቀበልም ማራ

በአብ በወልድ በመንፈስ ቅዱስ ሰማይ ምድር በፈጠረው አምላክ በማመልከው አምላክ ልለምድነ ልጨርስ። እግዚአብሔር ያክብርልኝ። አሁን ስለ በነገራችን ላይ ቪዲዮን አይታችሁት ከሆነ እያስተማርኩ ያለሁትኝ በኢትዮጵያ ውስጥኝ ግብረ ሶዶማዊነት እንዳይስፋፋ፣ ቡዳነት፣ ጠንቋይነት፣ ሟርተኞች፣ አስማተኞች እንዳይስፋፉ ረዥም ነው ትምህርቱ። ከዛው ቀጥሎ ምን አስተምር ያለው መሰላችሁ? የሚገርማችሁ በኢትዮጵያ ውስጥ ከሶስት መቶ አምሳ በላይ የመስቀል አይነቶች አሉ። የሚገርማችሁ ነገር የመስቀል አይነቶች፣ አሁን ለምሳሌ የጎንደር አለ፣ የአክሱም አለ፣ የላሊበላ አለ መስቀል። አሁን ስለ መስቀሉ ሳወራ የነበረውን ወደኋላ ኢዲት አድርገው አቀነባብረው ባርከዋል። አሁን ከአን ሲባርክ እግዚአብሔር ይፍታህ እግዚአብሔር ይባርክ ይላል። አሁን እኔ እግዚአብሔር ይፍታችሁ እግዚአብሔር ይባርካችሁ ብያለው። በአብ በወልድ በመንፈስ ቅዱስ ስም አውግዣለው፣ በቅድስተ ቅዱሳን በድንግል ማርያም ስም በቅዱሳን መላእክት ስም ይሄ የምስራችን ጋር የተሰጠን ነው። ማውገዝ ሰይጣንን ተቃወሙት። በነገራችን ላይ ማን ነኝ ምንድነኝ፣ በመረጃ አሳያለሁ። ክብሪስፋ እሱም እንዲያቆነት እኔም እንዲያቆነኝ ምክንያት ውስጥ ደርሶበታል። እሱን እኔም ደርሽበታል የሚለውን ችግር የለውም በመረጃ ነት ያያለን። አሁን እኔ ጥያቄ ቅድም ምንድን ያለው ካህን ነኝ፣ ባረካችኋለሁ፣ ንሳ ሰጣችኋለሁ እያለ እኔ በሌለውበት ላይ ሲያወራ ነበር። አሁን ባያችሁት ቪዲዮ ላይ ባያችሁት ቪዲዮ ላይ እንደ ንጹህ ሰው ገለልተኛ ሰው አይምሮ እንዳለው ሰው አንድ ሰው ይግባና ይመልስልኝ። ካህን ነኝ እግዚአብሔር ይፍታህ ባርኪያችኋለው ብያለው። ከይቅርታ ጋር ትምህርት ነው ሳስተምር የነበረው ቪዲዮ ውን እንትን አላችሁ። ግን ከርዕሳችን ውጭ ይህን ስለሆነ አንድ ነገር ብቻ መልስ። ይህንን ማድረግህ በራሱ ትክክል አይደለም ሲጀመር መስቀል ይዞ በራስህ በምዕመንነት የሚሆን በምን ምዕመን እንደሚያወግዘው ዲያቆን በራሱ እንደሚያደርገው ማድረግ ትችላለህ። ከዚያ በተረፈ መስቀሉ ሊይዘህ ግን እንደዚህ ማድረግ ለምን አስፈለግህ? መልስ አባቴ። እየሰሙኝ አይደለም እ ትምህርቱን እንደዚህ ብለህ እኮ አማትበህ እንደሱ አቀለም አብረውት ነው ወደኋላ ትምህርቱን ረዥም አድርገው እያየሁት ነው። ቪዲዮ እንደዚህ ስትል እያየሁት ነው። ስለ ቪዲዮ ይኸውልህ አባቴ ከይቅርታ ጋር የመስቀል አይነቶች በኢትዮጵያ ውስጥ ከሶስት መቶ ሀምሳ በላይ መስቀሎች እንዳሉ፣ የአክሱም የጎደል የነ ላሊበላ ዘመን እንዳለ የማስተምርበት የመስቀል ምልክቱ ቋሚያቶች አለው። ወደኋላ አምጥቶ ያሳየው ነው ምት እንደዚህ አድርጌ ከሆነ ስህተት ነው እያልክ ነው? እንደዚህ ማድረግ ግን ስህተት ነው አባቴ አሁን አይገባኝም ስህተት ነው ብዬዋለሁ። ባላልኩህ እኔ ነኝ የምለው። አሁን ሁ ፍቅረ ማርያም በደንብ አልመጣኝ። እኔ አሁን ፍቅረ ማርያም እያወቁኝ ነው። ዲያቆን ከሆንክ ዲያቆን ፍቅረ ማርያም እንድልህ ንገረኝ፣ ቄስ ከሆንክ ቀሲስ እንድልህ ንገረኝ። አልናገርም ማለ ሌላ አንተ ተቀምጠህ ሌላ ኤቪደንስ ጠራልኝ። እኔ አሁን አንተን ይሄ ያደረግከው ነገር ግን ንገረኝ ካልክ ስህተት ነው። ቄስ ካልሆንክ መስቀል ይዞ እንደዚህ ማለትም አትችልም። ወደኋላ አቀደባብሮት ወደኋላ አቀደባብሮት፣ አላደረኩትም። እየተቀነባበረ ነው። መስቀሉን ከሌላ ቦታ የመጣ መስቀል ነው። ቅናት ከሆነ የሚበላችሁ ጠይቃችሁ። ስለዚህ ምንድን ነው ዲያቆን መሆኑንም ቄስ መሆኑንም መምህር መሆኑንም መረጃ አላቀረበም። በራሱ ቤተክርስቲያኒቱ፣ እውነተኛ ዲያቆናት እና ካህናት ዘንድ ቀርቦ የተጠየቀው ነው። ልጨርስ ልጨርስና እሰጣለሁ። አንድ ደቂቃ ነው የማወራው፣ አንተ ነው የምታወራው። ስለዚህ እኔም በኢትዮጵያ ኦርቶዶክስ ታሪክሲያን ውስጥ እንዳገለገለ ዲያቆን እንደቀደሰ ዲያቆን ይሄ እሱ የያዘው መስቀል ይዘን ማናችንም ማናችንም የታሰረ የሚሆን የተፈታ የሚሆን ብለ ለማለት አንችልም አንችልም፣ ምክንያቱም ካህናት ስላልሆን እሱ ዲያቆን ብሎ ያለው እኔም ዲያቆን ነበርኩ፣ እንደውም እሱ ዲያቆን ከመሆኑ በፊት ያው። ስለዚህ አይቻልም፣ በቤተክርስቲያኒቱ ስርዓት ውስጥ አይቻልም። መጾረ መስቀል ይዘን ከቅዳሴ ላይ ትልቁ መስቀል ይዘን ለመቀደስ ካልሆነ በስተቀር እንደዚህ ይዘን የታሰርን ክሙን የተፈታሙን ብሎ ለማለት ስልጣን የለንም። ስልጣን ያለው የካህናትና የመነኮሳት እንደዚሁም የጳጳሳት ነው። ስልጣን ክህነት ያላቸው ከኛ በላይ የሆኑ ማለት ነው። እኛም ካህነን ግን ዲያቆናት ነን። ስለዚህ አንደኛ ተጠይቆ ዲያቆን በዶክተሩም ተጠይቀ ዲያቆን ነሆይ፣ በቀሲስም ተጠይቀ ዲያቆን ነሆይ፣ ቄስ ነሆይ፣ መምህር ነሆይ ተብሎ ሲባል አንዱንም መረጃ አላቀረብም። ስለዚህ ይሄ ሰው ነው አሁን እኛም መጥቶ ትዝታው እንዲያደርገ ኤርሚያስ እንዲያደርገ ብሎ በውሸት የሚከሰው ሶስት ዓመት ሙሉ አውቀዋለሁ። በመጽሐፍ ቅዱስ እውቀት ተጠይቋል። ልጨርስ ነው። በመጽሐፍ ቅዱስ እውቀት በጣም ብዙ ጊዜ ጠይቅ ያለው ከፈለክ እዚሁ ዮኒ ቤት ምንም ነገር ጫጫታ በሌለበት እኔ እናንተ ዋን ቱ ዋን ዲቤት ከፈለግ፣ በየትኛው ማርእስ ላይ ቅድም በጀመርካት ታሪክም ላይ ጭምር ማለት ነው። በሱም ላይ ይሁን በሌላ ታሪክ ላይ ልናወራ እንችላለን። ቴንኪ ዮኒ፣ አመሰግናለሁ። አሁን መልስ ልስጥበት። እግዚአብሔር ያክብርልኝ ዮኒ። ለዘመናት ታፍኜ ከጀርባ ሲጨፈጭፉኝና ሲዋሹብኝ ዲፋሚኔሽን ስህተት ቢያጡ የዛሬ ሶስት ዓመት በፊት አንዴ ቪዲዮን ትከፍተዋለ ዮናስ እንትና ኤርሚያ አንዴ በጣም ይቅርታ ቪዲዮውን ትከፍተውና ከላይ ክፍል ሶስት ሚል ትምህርት አለ። አንድ ያሳየን የእኛ ልጆች ቢደብቁት የሚገርማቸው ይሄ ቪዲዮን፣ የእጅ ላይ እንኳን አልነበረም። ኬኩ ነው ኬኩ ማለት። በታች ፖስቸዋለሁ። ምን ሲል የሆነ ነበር፣ ቤቴ ውስጥ ሰይጣን እየመጣ የሚሸናብኝ ሰው ነው የሚል ነው። እነ መምህር ዲበኩሉና እነ መምህር ግርማ ይጣላሉ። መሀል ላይ ገብቻ አትጣሉ፣ መምህር ግርማ ችግር ካለባቸው ሲኖዶስ መልስ ይሰጥበታል። የሰው ፎቶ እያነሳችሁ እየዘገዘጋችሁ እንደ ክርስትናስ በማለቴ የመምህር ግርማ ተቃዋሚዎች በሙሉ በእኔ ላይ ተነሱ። ስህተት እንኳን ቢያጡ በእኔ ላይ አንዲት ፒክቸር ይዘው መጥተው እየባረከ ነው አሉ። አንደኛ መባረክ ስላለመቻሌ ማረጋገጫ የላቸውም። ሁለተኛ ደግሞ እየባረኩ አይደለም። ኤርሚያስ ራሱ ሲናገር ዮኒት አስታቡስ ከሆነ ካህን ነው ነው ያለው ሲናገር፣ እሱ መልስ ይሰጥበታለሁ። አንዴ ቪዲዮዋን ትከፍታታለህ በነካካ እጅህ ቪዲዮዋን ክፍል ሶስት የምትለውን ታሳየናለህ ወይ? እመብርሃን ትጠብቅህ። ለምን ለዘመናት በኔ ላይ ኦፍኮርስ ፖለቲከኛ አይደለሁም ከፖለቲካን ንትኖች ትጠሉኛላችሁ። ዘረኛም አይደለሁም፣ ዘረኞች ትጠሉኛላችሁ። ፕሮቴስታንቶች፣ የምጠይቃችሁን ጥያቄ ላለመመለስ አታክ ታደርጉኛላችሁ። አይ ዶንት ኬር፣ የፈለጋችሁትን በእኔ ላይ ዝመቱ፣ ግን በእምነቴና በአምላኬ ግን አትምጡብኝ። አሁን አንድ የቪዲዮ አንክፈታት ላስቸግር፣ በነካ ካጅህ እና ዮኒ ፎከስ ታደርጋለህ ካሜራው ላይ። ክፍል ሶስት ሚል ቪዲዮን እኮ በደንብ አይተነዋል አይደል? ክፍል ሶስት ሚል የተሰረዘችውን አይታታን አተኮር ዬ አይተው ከሆነ እንደውም መብርሃንን ስለምትወዳት እኔ ፍቅረ ማርያም ለኛ አይደል? ፍቅረ ማርያም ከድንግል ማርያም ጋር ያቆራኘኝ ብነግርህ ጉዳሴ ከንቱ ስለሚሆንብኝ ቶ ደስታው በእኔ ውስጥ ይሆናል። ክፍል ሶስት ሚል የተሰረዘ አይተኸዋል ዮኒዬ? አንዴ ዮኒ አሳየው ያን የተሰረዘች ሚሚዲዮ ገብርኤልን አለ

እሱ ስለመስቀል ሳይሆን ክፍል ሦስት ከእሱ በላይ ያለችውን የተሰረዘችውን ግብረ ሶዶማውያን እግዚአብሔርን መቃወም ነው የምትል ርዕሳለች። ወደ ላይ ትንሽ አስኪላት። አሁን እንኳ ራሱ መሰረቷን አይቻታል። እሱን እያሳየህን ወደፊት አድርገው

እኮ ይኸው ሰዎችን ከመጀመሪያው ጠይቃቸው። ጥያቄ መልሱ በጋ ምላክ አሁን እሱን እዚሽ ጋር የተሰረዘችውን ክፍል ሶስት ከሚለው በላይ የሆነ እምትወዳት ፊት ለፊት አስቀምጦታል። እስከሚሻ አትአርግ ከፈለግ ክብራ የተሰረዘ ይታያል። ከላይ ከክፍል ሶስት በላይ የሚለው ምኑ ነው የተሰረዘው? እግዜር ያክብርልኝ። ትምህርቱ ርዕሱ አለ። ትምህርቷን ከላይ ሰርዘዋታን የሆነ ኦሪጂናሉን ቪዲዮ እኮ የላቸውም። ኦሪጂናሉማ አባታችን ያሉት ምንድን ነው? ያንን መስቀል ማንሰጠ ከየት አመጣኸውለሱ ለሳቸው አልሰጠማ። ለእኔ ምን ያደርግልኝ? ላይ አንተ ካልከው ልንገር ካዳመጥኩት ከቪዲዮ አሰማኝ ማለት ነው። በድንግል ብ የተሰረዘውን ክብ ሶስት ከሚለው በላይ ፎከስ አድርግልኝ አንዴ። ራሴ እነዚህ ጋር በጣም ጥሩ ው ክፍል ሶስት ይላል። ከላይ ምንድን ነው የሐሳዊ መሲህ ተንኮል አጌንስቱ ጋድ የሚለውን ከመጽሐፍ ቅዱስ እንትን ግብረ ሰዶማዊነት እግዚአብሔርን መቃወም የሚል ክፍል ሶስት ድረስ ወደ ክፍል ስድስት ተከታታይ ኮርሶች ነበር ሳስተምር የነበረው። አንድ ያዝልኝ። ሁለተኛ ደግሞ የጎንደር መስቀል እንዴት እንደሆነ አባቶች እንዴት እንደሚባርኩ፣ የአክሱም መስቀል ለምን እግዚአብሔር ይፍታ እንዴት እንደሚባል ሌሎቹም አስራ ምናምን ፓርት በላይ አስተምሬያለሁ አሁን ዮኒ እራሱ እዚህ ጋር ኤርሚያስ አለ አስር ሺህ ዶላር የራስህ ካህናትና ዲያቆናቱ የራስህ ህዝብ ጥያቄ በጠየቀ ቦታ ላይ ዲያቆን ነህ ካህን ነህ መምህር ነህ ተብለህ ስትጠየቅ በራስ መንፈሳዊ አባት በቀሲስ ዲበኩሉ በዶክተሩ ሁሉ ጭምር ዲያቆኑና ካህኑ ሲጠይቁ መልስ ያልሰጠህውን እዚህ የኛን ጊዜ አትፍጅብን። ምን እናድርግ? እነሱ ሲጠይቁ እኮ አልመለስክም። ለእኔ ምን ላድርግ? እኔ ቄስ አይደለሁ። ቀሲስ ዲበኩሉ ቃል በቃል ነው የጠየቁት። ዶክተሩ ቃል በቃል ጠየቁ። የኔናንተ የኔና የናንተ ወደፊት ይፈታል፣ በማስረጃ አናገራለሁ አልክ እንጂ መልስ አልሰጠ ይሄንን ያየሁት በቪዲዮ በቪዲዮ መሰረት ይሄን አይቻልም። ርዕሳችን ግን ተበከላሊበላ አካባቢ ተወልዳ ባደገበት ቦታ ላይ በውጭ እኔ ደግሞ ኤርሚ የራስህ ጎን የራስህ ነው። እኔ አይደለሁም። እኔ አይደለሁም የሚያስገባሁት እ እኔ እኔማ እንዳስገባሁ አላውቅም። እኔ አላስገባሁትም። ኦኬ እኔ አላስገባሁትም። እንግዲህ እኔም እርሳችን ሌላ ነው። እኔም የፈለግኩት ምንድን ነው አሁንም የተሳሳተ መጽሐፊውን ምን ይሁን ይሄንን ነገር የእነሱ ይነግራሉ ይነበባል። ኦርቶዶክስ መልስ አላ ተብሎልስስዮናስ ከአንተ ቤት ልታፈን እኔም አልናገርም። ምኑ ነው? ተናገርክ እኮ ልጨርስ። እነ ቀሲስ ዲበኩሉና እነ መምህር ግርማ ተጣሉ። እነ ኬኩ ግሩፕ አለ። አትጣሉ፣ በውስጥ ችግር ፍቱ። ምንድን ነው የሚያጣላችሁ? አንተ የመምህር ግርማ ነህ ብለው

ዮኒ ከገድላት ከድርሳናት ውስጥ እኮ ያስወጣን ወደዚህ ያመጣው እሱ ኖር ቢያስ ለቪዲዮን የመልስ ልስጥበት። አሁን የማስተምረው ሆና ሁላ ነገር የመጣው እኮ አንተ ወጥተ ደፍረው ምን ወጡ ስትል ጊዜ እነሱም ደግሞ አይ አንተ እኮ ትክክለኛ ቄስ ወይም ደግሞ ዲያቆን ሳትሆን ነው ነኝ እያልክ የምታወራው ብለው መልስ ይዘው መጡ። ከነማን በጣም ትሩ በሱ መልስ ልስጣ። ዮኒዬ ለዚህ መልስ ልስጥ። እዛ ላይ ክፍል ሶስት አሁን ካሳየ ቪዲዮ ስክሪን ሸት አድርጉት። ዋናው ቪዲዮ ስላለ በዛኛው ስልክ ማታ ሶስት ሰዓት ላይ ቀጠሮ አክብሮ ከመጣ አሳያችኋለሁ። የሀሳዊ መሲህ ተንኮል፣ የግብረ ሶዶማውያን እንቅስቃሴ የሚል ትምህርት ነው ሳስተምር የነበረው ያን ሰርዘው፣ አሁን ካየው አመሰግናለሁ። እግዚአብሔር ያክብርልኝ፣ ሰረዙት። ሁለተኛ ሲቀጥል ደግሞ እኔ ካህን ነኝ ሌላም እኮ ብለዋል፣ አጥማቂ ነህ ብለው። ለምን እነ መምህር ግርማን ስለሚጠሉ ገና ለገና ያላደረግኩትን ነገር እንዳደረግኩ አድርገው አቀነባበሩ። አሁን ኤርሚያስ ጋር የሚያገናኘው ነገር የለም። ለምን ቤተክርስቲያን ይህን መልስ ሰታበት ከቆላ እስከ ደጋ፣ ከከተማ እስከ ገጠር መስቀል ይዤ ስባርክና ሳጠምቅ እስካልታየሁና እስካላደረግኩ ድረስ ዲፋሚኔሽን ስማጥባት ነው። ስላሴ መልስ ይሰጥበት ተብሎ ሄዷል። አሁን ኤርሚያስ ምን አለ? እኔና እሱ ስለምንተዋወቅ ገድላት፣ ጥቅማቸውን፣ የቤተክርስቲያንን ጥቅም ቤተክርስቲያን በዓለም ላይ ያላትን ልዕልና እውነተኛው ኢየሱስ እንደምታመልክ መረጃ ስሰጥ ለዚህ መልስ ሲያጣ እኔን ለማስጠላት ሲፈልግ ምን አለ ይሄ ሰውዬ ነው አለ እንዲህ የሚለው ያ ምን ማለት ነው አየህ ለመደበቅና ለመደበቅ ያሰበው ስላለ ቪዲዮን አሳየው ይሄ ቪዲዮ መልስ ተሰጥቶበታል እኔም መልስ ሰጥቼበታለሁ አባቶችን መልስ ሰጥቶበታል ቤተክርስቲያኒቱም መልስ ሰጥታበታለች ክብሩ ይስፋ ያስተማረችኝ የመከረችኝ ቤተክርስቲያን አሁን ጥያቄው ገርላትና ድርሳናት ላይ ነው ገርላትና ድርሳናት መጽሐፍ ቅዱሳዊ ናቸው ቅድም የሆኒ እንደጠየቅከኝ ለምሳሌ ሐዋርያው ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ ይላል። እያንዳንዳችን መልካም ገድል አለን፣ እንኳን የቅዱሳን። ስለዚህ የቅዱሳን ገድል የምንማርበት የምንበረታበት፣ የምንጠነክርበት እንጂ ኢየሱስ ክርስቶስን የሚሸፍን አይደለም። ለምን የማቴዎስ 10 38 ላይ ጻድቅን በጻድቅ ነቢይን በነቢይ ሆኒእነተኛ ጠዋይ ነው በቆም

ተጣልቷል። ከኔ ጋር ጠብ ነው። ዚዮን ጓ አያስወራውም። ኢየሱስ ክርስቶስ ተወልዷል፣ አልተወለደ? መልስልሽ። በእነሱ የሰው ነው። አንተ ምንም። ኢየሱስ ክርስቶስ አልተወለደም። የሚበጠብጥ ሌላ ጊዜ ትመጣለህ። በጣም በጣም አስቸጋሪ ሰው ነበር። ሊትራሊ ዲሞኒክ የሆነ ነገር፣ ምንም አትመችም ምንም ምንም ግራ ገባኝ በጣም ታግሼ ለብዙ ሰዓት በጭራሽ ማስወጣት ስላለብኝ ነው በጣም ይቅርታ ምንም ድብልቅልቅልቅልቅልቅ ያለ ነገር ነው እየተናገርክ ያለው በስርዓት ነበር እያወሩ ያሉት በስርዓት እንደዚህ አይነት መጽሐፍ አለ እንደዚህ አይነት ነገር አለ ቅድም እንኳን የገቡት አባት ይሻላሉ በእውነት ለመናገር ቅድም የነበሩት አባት ይሄ ነገር መጣራት አለበት፣ ይሄ ነገር መስተካከል አለበት እያሉ እያሉ ነበር። ስለዚህ ግራ የገባው ብጥብጥብጥ አድርጎ መነጋገር እንኳን አልቻለም። እንደዚህ ጥሩ አይደለም በእውነት እውነት ነው በእውነት። ለሌላ ጊዜም ከሌላ ሰዎች ጋር ስትገናኙ በዚህ ደረጃ አይደለም። ፈጣሪ ድረስ ከሰጣችሁኝ እኔ የምናገረው ነገር ነበር። ቅዱስ ምንም ስላልተናገረ ነው። ይቅርታ አሁን መግባት ነው እና አሁን ከመግባት እንዲል ማለት ይከብዳል። ብዙ ሰዓት የጠበቁ ሜሎሲም አለ ዳጊም አለ ኤፍሬም ራሱ ምንም አላወራም። ቅዱሴም ምንም የተናገረው ነገር የለም ገባ ስለዚህ ደግሞ እሱ በሌለበትም ማውራት የለብህም። ዛ ብሎ ቅዱሴ ምንም አልተናገርክም፣ ሜሎስም እንደዛ፣ ወንድሜ ዳጊም፣ ሁላችሁም አልተናገራችሁም። ይቅርታ ኤፍሬምም፣ ነገ ግን በሰፊው ጠዋት ጊዜ ካላችሁ በእኛ ከአንድ ከሰባት ስምንት ሰዓት በኋላ ኤርሚ ነግርህ ይገባና፣ ፕሮግራም ከሌለ ቁጭ በዛ ጉዳይ ምንም ሳላስገባ መጀመሪያ ሙሉ የተባለውን ነገር እያነበባችሁ ታስቀምጡልኝ አላችሁ። እነሱ በፔጃቸው ያው አብዛኛው የዮኒ ቤት እንዳትገቡ ተብለዋል ኦልሬዲ። ስለዚህ ትርጉም የለውም። ስለዚህ እኔ እናንተ መጣችሁ ያንን የምንቃወመው ለዚህ ነው። ይሄ መጽሐፍ ይሄ ስላለው ነው፣ ይሄ መጽሐፍ ስላለው ነው፣ ይሄ መጽሐፍ ስላለው ነው ብላችሁ ታስቀምጡልኛላችሁ አላችሁ። ቪዲዮ ሙሉ ይቀመጣል። ዩቲዩብ ላይ የሚለጥፈው ይለጥፈዋል፣ ፌስቡክ ላይ ምን ላይ የሚለጥፈው ይለጥፈው እና እነሱ መልስ ይስጡበት። ይሄ ነው መሆን ያለ። አልበለዛ ምንም ልንስማማ አንችልም ምንም። ስለዚህ እነዛ ጥያቄዎች የአስር አመት ጥያቄን እኔ በስነ ስርዓት በአንድ ቀን እንጨርሰዋለን። በአንድ ቀን መልስ ነው የምትፈልጉት ሌላ ነገር የለው እኔ እንደምሰማው ቅዱስቸው መልስ ፍለጋ ነው ዳጊም ሲፖስት አይቻለሁ መልስ ነው ኤፍሬምም ኤርሜም መልስ ነው የምትፈልጉት ሌላ ነገር የለም ሌላ ምንም ያላችሁን ነገር የለም መልስ ስጡ ይሄ ነገር አግባብ ነው ወይ የክርስቶስን ቤዛነት የክርስቶስን አምላክነት የክርስቶስን ሁሉ ነገር የሚሻማ አይደለም ወይ እያላችሁ ስለምትጠይቁ የእሱን መልስ በግጉት የምጠብቁ ናቸው። ይሄንን እኔም አብሬ ነው የምጠብቀው። ስለዚህ አን እናረጋለን። ተባረኩልኝ። በጣም አርጌ አመሰግናለሁ። ሶሪ፣ ማን እንዳስገባ አላቅም። እኔ ማን እንዳስገባውም ስለማላቅም ምንም ማድረግ አልችልም። ለሌላ ጊዜ ግን እንችላለን። ዳይቨርት አድርጎ አደከመንና ሌላ ጊዜ መንቃት ደግሞ አባታችን የጠየቁት ራሱ እኔ ቄስ ሊበኩሉ በጣም ከፈትና በጣም የምወዳቸው ጎበዝ ናቸው እና ጠየቁት። ፊት ለፊት አይቻልም ምንድነ ብዬ ጠየቅ። ቀሲስም እንዳልል ዲያቆንም እንዳልል ምንም የነገርከኝ ነገር የለም ንገረኝ ሲሉት መናገር አልፈለግም። ስለዚህ ትንሽ ግራ የገባው ነገር ነው። ለማንኛውም ነገ አደራ እንዳታስገቡ ሌሎቻችሁ። ማንም ሳይገባ ጥያቄው ይመጣል። ከዛ የኦርቶዶክስ ወንድሞቼ ብቃት ያላቸው ያንን ይመልሱልኛል። ይሄ ነው ጥያቄ ባጭሩ። በቃ ተኛ ምናልባት ተባረኩልኝ። እኔ ጋር በጣም ለዛ ነው ሌሊት ነው፣ አይንህም ላይ ድካም። ወገኖች መምጣት ከፈለጋችሁ ነው የሆነ ወንጌል አማኞች ደግሞ ስለሆን ይጸልዩ እግዚአብሔር ብርታ አደራ ቺን አራት ቀን ሰላሜን አግኝቻለሁ። አደር አጸልውልኝ ይህንን ነው። ስለዚህ እኔ የፕሮቴስታንት ወንድሞች የጠየቁት ነገር እውነት ለመናገር እኔ የምጠይቀው ጥያቄ ነው። እኔ ጠይቀዋለሁ። እኔ የምፈልገው ነው። የኦርቶዶክስ ወንድምና እህቶቻችን ምንድነው ምንድን ነው ግርግር የተፈጠረው የሚል ጥያቄ ስላለ ይህንን ጥያቄ እንጠይቃለን። ከዛ በኋላ መልሱን የኦርቶዶክስ ወንድሞቼ ይመልሳሉ። አሁንም ወንድሞቼ ናቸው። አሁንም ወንድም ነን። ምንም የተፈጠረ ነገር የለም። አለመግባባት በምን በእግዚአብሔር ቃል ሰላማችሁ ብዝት ይበልልኝ። ሁለት ነጥብ ሁለት ሚሊዮን ላይክ አድርጋችኋል። ስልሳ ሁለት ሺህ ሴር አድርጋችኋል። በረከት በቤታችሁ ይግባ፣ ሰላም በቤታችሁ ይግባ፣ ፍቅር በቤታችሁ ይግባ፣ ሁሉ ነገር የእግዚአብሔር ስራ በቤታችሁ ይከናወን። ቁጭ ብላችሁ ለሰደባችሁኝም ቁጭ ብላችሁ እግዚአብሔርን ላመሰግናችሁ ይህን ሁላ ሰዓት መስዋዕት አድርጋችሁ ከእኛ ጋር ለተቀመጣችሁ በሙሉ እግዚአብሔር አምላክ በቤታችሁ በረከት ያስገባል። ላስላስ ስለምታደርጉኝ ደግሞ እኔ እኔ የገባኝን እንዲገባችሁ ለእግዚአብሔር ጸሎት አድርጋለሁ። እኔ የገባኝ ክርስቶስ ለእናንተ ይግባችሁ። ሰላማችሁ ብዝት ይበል። መልካም ጊዜ። ሰላማችሁ